ም ቪዲዮ በላይክ ጀምሮ ቀጣዩን ፓርት ይዘላችሁ መጥቻለሁ። እንኳን ደስ ያላችሁ ኪራና ጽናት የሁለት ሕፃን ልጆች አባት እንዲሁም ደግሞ ጽናትዬ እናት ሆናለች ማለት ነው። ምክንያቱም እኔ አንድ ቆንጆ ልጅ መኪና ውስጥ አይቻት እንዴት እንደምታምር ብሎ ኪራ ሲናገር ምን ስትለው አይ ትንሽ የህፃን ልጅ የምታምር ልጅ ብሎ ከዚህ በፊት ሲያወራ ነበረ። እናም ተሳክቶለታል በጣምም ደስ ብሎታል ግን ደስ ቢለውም ደግሞ በአንድ ልቡ ደግሞ ተደናግጧል ማለት ነው። ያላሰበው ነገር ነው የሆነው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ እንዴት ናችሁ? በያላችሁበት ስፍራ ሰላማችሁ ብዝት ይበለላችሁ። አገራችንን ሰላም ያደርግልን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንዲሁም ይዤ የምመጣው ቪዲዮ አዳዲስ ቪዲዮዎች አዳዲስ መረጃዎች ወደ እናንተ እንዲደርሱ ሰብስክራይብ እያደረጋችሁ ተቀላቀሉ ማለት ነው። እናም በጣም ደስ ብሎኛል፣ ምክንያቱም ከዚህ በፊትም ሲያልሙም ሲያቅዱም የነበረው ነገር ነው የተሳካላቸው፣ እና የነሱ ደስታ የኛ ደስታ ነው። ነገር ግን ተደናግጠዋል፣ ግራ ተጋብተዋል፣ ያላሰቡት ነው የሚገርማችሁ ነገር ማለት ነው። እና መንታ ማለት አስባችሁታል? በጣም ደስ ይላል ዞሮ ዞሮ፣ ምክንያቱም እና ልጅ አማረኝ ልጅ አማረኝ ጽናት፣ አትወልጂልኝም አትወልጂልኝም ወይ አምሮኛ ልኮ ሲላት ምን ችግር አለ፣ ወልድልሃለሁ። ለዛው መንታ መንታውን ነው እንዳለችው፣ ይኸው ስትመረመር መንታ ነው ያረገዘችው ማለት ነው። አይገርምም? አቤት የአፉን ፍሬ ይፈላ የሰው ልጅ የአፉን ፍሬ ነው የሚበላው የሚባለው ልክ ነው። መልካም ስታስቡ መልካም ፍሬን ትበላላችሁ ማለት ነው። መንታ መንታውን ወልድልሃለሁ ስትል ነበር። ይኸው መንታ ስትመረመር የመንታ እርጉዝ ናት ማለት ነው። እናም ተደናግጧል እናም ደስ ብሎታል። የሚገርማችሁ ነገር ምክንያቱም አሁኑን ውለጅልኝ ነው ያላት ያለት አሁኑ በኔ ልጅ አምሮኛል አሁኑ ውለጅልኝ ሲላት ነበረ። ዞሮ ዞሮ በጣም ደስ ነው የሚለው አሪፍ ነው በጣም ደስ ይላል ማለት ነው። እናም ሲቀጥል ሲቀጥል ያው በባለፈው ቪዲዮ ስንመለከት ሰኒ ልክ አይደለችም። እናም እንደምንመለከተው በጣም እንደከፋት እና ጨንቋት እንዳለች ነው ያየነው። ስልኳንም አጥፍታ ሲደወልም ማታነሳም ብቻ ችግሯን ራሱ ቀርቦ ቢጠይቋትም ይሄ ነው ብላ መናገር አትችልም። ለምን እንደሆነ አላውቅም። ብቻ አንዳንዴ የውስጣችንን የውስጣችንን እኛው እናውቃለን? በመጀመሪያ ፈጣሪ ነው የሚያውቀው፣ ሲቀጥል እኛንን የምናውቀው ምን ያህል እንደተጎዳን እና ምን ያህል እንደተከፋን እኛው ራሳችንን የምናውቀው ነገር ግን ከአጠገቦቻችን ያሉ ጓደኞቻችን መክረውን ወደ ጥሩ ቦታ ሊወስዱን ሲመክሩን ሁላ ውስጣችን አንዳንዴ በጣም ከከፋን ለሚመክረን ሰው ሁላ አንመለስም ማለት ነው። እናም የሰኒም እንደዛ ነው። ምናልባት የራሷ ቁስል ሊኖራት ይችላል ብዬ ነው የማስበው። በጣም በቃ ከሰው ለመራቅ የማታደርገው ጥረት የለም። በተለይ በቃ ከወንዶች ማለት ነው። በተለይ ከወንዶች የማታደርገው ጥረት የለም። እንዴ ክብሮ ምን የመሰለ ተገኝቶ ነው እንዴ? ክብሮም እንደዛ ደዛ ሲለምናት አስባችኋል፣ ስልኳን አጥፍታ ህልም ምን ያለችው ህልም ምን ያለችውና የሷ ነገር አሁን ላይ ያሳስባል። ግራ ተጋብተዋል። ሰኒ የት ገባች? አሁን አላየኋትም እንዴ? ምን ሆና ነው? እስከ መቼ ነው ብቸኝነት እንደዚህ የምትቀጥለው? እያለች ነበረ ጽናት። እናም በስተመጨረሻም መጨረሻም ኪራ እኔ እኮ ግራ ገባኝ፣ ምናልባት በንግግር ያስከፍቻት ይሆን? ደረጃው ላይ እኮ እናግሬያት ነበረ ሳናግራትም ልክ በቃ አይሙሯ ላይ ሆነ የሚመላለስ ነገር እንዳለ አውቄ በቃ እንዳትከፋ ብዬ፣ ምክንያቱም ብዙ ምክርና የሆነ ንግግር በምናቀርብላት ሰዓት ስለሚከፋት ብዬ ብዙ ያወራሁት ነገር የለም። ከደረጃው ጥያት መጣሁኝ። ከዛ በኋላ ራበኝ ስትል ነበረ። ምግቡም ሲደርስ አብረን ምንበላ መስሎኝ ስጠብቃት የለችም አለ ማለት ነው ለጽናት። ጽናትም አዎ እኮ ምግቡን አቅርበን ስንደውልላት እኮ ስልክ አታነሳውም። ትንሽ ቆይታ ደግሞ ስልኩን ጭራሽ ዘጋችው አቅጣጫውን እኮ አጠፋችው እንዴት ነው የመናገኛት አለች እና ለክብሮም ስትናገር ክብሮም ደግሞ ደነገጠ እንዴ ምግብ ስራ ብላኝ የት ሄዳ ነው እንደ ምን ቢፈጠር ነው ምን አስባ ነው ሰርኒ ግን ኮሰረቴ ምን ሆነችብኝ ቀጥራኝ እኮ ነበረ ይሄማ ሊሆን አይችልም ፌር አይደለም ሲቀጥል ቀጥራኝ እኮ ነበረ የቀጠረችኝም ቦታ ስጠብቃ ጠጠዋት ምግብ ስራልኝ ብላ ምግብ ሰርችላትም አልበላችም ምንሆናብኝ ይሁን እንዴ አሁንስ ኮሰረቴ ያበዛችው አለ ማለት ነው እናም ሰኒን ነው ኮሰረቴ የሚለው የሚገርማችሁ ሰኒን ነው ኮሰረቴ ያለ የሚጠራት ማለት ነው የምታስታውሱ ከሆነ አንድ ቀን እነ ኪራ ክችል ላይ እነ ኪራ ክችል ላይ አብረው ነበሩ እነ እነኪራ ክችል ላይ ኮሰረቴ ምግብ እየሰራች ነበረ። በዛ ምክንያት ነው እምሰሪው ምግብ ኮሰረቴ ኮሰረቴ ስለሚል ከእንግዲህ ኮሰረቴ ብዬ ሻለ ብሎ ሰየመላት ማለት ነው። ለሰኒ ክብሮም የሰየመላት ስም ነው የሚገርማችሁ ነገር። እናም አሁን ላይ ክብሮም በጣም ግራ ተጋብቷል። በቃ እሷን ለመቅረብ በቃ ለሷ የማይሆንላት ነገር የለም። አንቺ እኮ ሰኒ ወጣትነትሽን እየተጠቀምሽ አይደለም፣ ወጣትነትሽን እየተጠቀምሽ አይደለም። እኔ ደግሜ እነግርሻለሁ። ብቻ ጓደኛሽ እንድሆን ፍቀጅልኝ እንድሆን ፍቀጅልኝ፣ እኔ ሌላ ምንም ነገር ካንቺ አልፈልግም። ማለት ግን እኮ ክብሮም ከሷ የሚፈልገው ነገር ኖሮ ሳይሆን በነገራችን ላይ እሷ ፈቃደኛ ከሆነች ነው እንጂ አንድ ሰው ፈቃደኛ ካልሆነ ያን ሰው ማስገደድ አይቻልም፣ አይደል። እናም እሷ ፈቃደኛ ሆና ወደ እሱ ብትቀርብ እሷም ወደ እሱም ወደ እሷ ቢቀርብ የሆነ የሚስተካከል ነገር ይኖራል ብዬ አስባለሁ። አንደኛ የሰኒ ባህሪ፣ የሰኒ ጸባይ ቢስተካከል ደስ ይለኛል። ምክንያቱም ብቸኝነት ያስጠላል። አንዳንዴ ስታስቡት ብቸኝነት ከባድ ነው። ምንም ያህል ምንም ያህል በቃ ህይወት ብትኖሩ እንደ ብቸኝነት ያለ አስጠሊታ ህይወት የለም። በነገራችን ላይ ራሳችሁን ከቻላችሁ በኋላ የህይወት አጋር ሳይኖራችሁ ብቻችሁን ህይወትን መግፋት በጣም ይከብዳል እና ክብሮም እውነትም ጓደኛሽ ብቻ አድርግኝ ልለምንሽ ሲላት ኧረ፣ እባክህ ያምርሃል ሲያምርህ ይቀራል ያለችው እንጂ እሽ ብላ ብትተስማምታ ክብሮምን የእውነት ብታስጠቀው ህይወቷ እንደሚስተካከል ተስፋ አረጋለው ማለት ነው። ሁሌ እንዳለቀሰች ሁሌ እንደቆዘመች ሁሌ እንዳዘነች ረ በጣም ከባድ ነው። በነገራችን ላይ አንዳንዴ አሁን እዚህ ጋር ድራማ ይሆን እንጂ በጋሃድ እራሱ አሉ ብዙዎች፣ በሌላ ሰው በሌላ ሰው ህይወት ምክንያት የተነሳ ያ ሰው እንደዚህ ተሰቃይቱ ወይም ደግሞ በእህቶቻቸው ወይ ደግሞ በዘመዶቻቸው ወይም በገዛ እህቶቻቸው ያዩትን ስቃይ በራሳቸው ህይወት ደግሞ ማየት አይፈልጉም። ምክንያቱም አሁን ላይ ሰኔ በእህቷ ያየችውን ስቃይ በእሷ ህይወት እንዲደገም ስለማትፈልግ ነው። የህይወት አጋር መቅረብም ወይም ደግሞ የህይወት አጋር መያዝም የማትፈልገው ምክንያቱ ይሄ ነው። እናም ከባድ ነው። አንዳንዴ ግን ቢሆንም ህይወት ለብቻችሁ እገፋለሁ ስትሉ አይገፋም። በጣም ከባድ እንደሆነ እታውቃላችሁ። እናም ወጣትነቷን ህይወት እንድትኖር ነው ክብሮም፣ አሁን ላይ ወደ እሷ እየቀረበ ያለው የምትለውን ሁሉ የሚያደርግላት በቃ ወጣትነቷን ለምንድን ነው የማትኖረው? እያለ ነው ነገር ግን እየኖረችበት አይደለም፣ ሰኒ እየኖረችበት አይደለም። ሁሌ እንደቆዘመች፣ ሁሌ እንዳዘነች፣ ሁሌ እንዳለቀሰች ነው የምናየት። አንዳንዴ ደግሞ ትራሱን አቅፋ ታለቅሳለች፣ እስከ መሽኖ ትላለች፣ ራሷን በራሷ ትወቅሳለች። በጣም ከባድ ነው ብቸኝነት። እናንተ ድራማ መሆኑን ብቻ አትመልከቱ አለ በእውነትም ለመናገር አለ እንደዚህ እንደዚህ አይነት ነገሮች በህይወታችንም ይፈጠራሉ እና ብቸኝነት በጣም ከባድ ነው። በጣም ከባድ ነው በነገራችን ላይ እስቲ ከፅናት ድራማ ምን ተማራችሁ? የተማራችሁትን እንደተለመደ አስቴታችሁን በኮሜንት አስቀምጡ። ማለት ነው የፅናት ድራማ እኔ ብዙ ነገር ተምሬበታለሁ። ብዙ የሚያዝናናችሁ ብዙ የሚያስደስታችሁ ነገር አለ፣ ብዙ ደግሞ የሚያሳዝንም ነገር አለ እና አንዳንዴ ደስተኛ ስለሆን ብቻ እንደተደሰትን እንደማንቀጥል፣ ሀዘን ውስጥ ደግሞ ብንኖርም እንዳዘንን እንደማንቀጥል ነው እኔ እንደተመለከትኩት። ምክንያቱም በባለፈው በጣም ደስተኛ ነበሩ፣ በመሀል ሀዘን ተፈጠረ። ሀዘንም ደግሞ አሁን አልፈው ደግሞ ያው በጥሩ ሁኔታ ላይ ያሉት። በእርግጥ ቢከፋቸው ምንም ማድረግ አይቻልም። የኪራ አባት ምንድን ነው ያለው? ሁሉም ነገር እግዚአብሔር ሲፈቅድ ብቻ እኮ ነው የሚሆነው። እባካቸው ልጆች የተረጋጉ ሲሉ ነበረ። እናም አንዳንዴ ደስተኛ እንደሆናቸው አትቀጥሉም። ህይወት በቃ ውጣ ውረድ እንዳለባት ነው የተረዳሁት። ምክንያቱም የሰኔን ህይወት ስትመለከቱ በጣም ውጣ ውረድ አለበት። በቃ እያሰበች እየተጨናነቀች ማንንም ሰው ለማስጠጋት አትፈልግም ሲመቁራት ሁሉ ምክራቸውን አትቀበልም። በቃ ጭራሽ ጭራሽ እኔ ለእኔ ትዳር ሲኦል ነው፣ ለእኔ ትዳር ሲኦል ነው፣ በፍጹም አላደርገውም ነው የምትለው። ከባድ ነው በነገራችን ላይ ሳትሞክረው ሳትቀምሰው ሲኦል ማለት ይከብዳል። ያው በሌላ ሰው ስላየች፣ በእህቷ ስላየች አሁን ላይ ትዳር መስርታ ይቅርና ጭራሽ ወንድን ማስጠጋት አትፈልግም። እና አሁን ላይ እሷን የሚያስለቅሳት የሚያስቆዝማት ብቸኝነቷ ነው። እስከ መቼ ነው እንደዚሁ የምቀጥለው? የኔ ህይወት ምንድን ነው እስከ መች ነው እንደዚህ? ስም ሆኖ እያለች ነው። ከባድ ነው በነገራችን ላይ። እናም ደግሞ የምር እውነት ለመናገር ከባድ ነው። ሲቀጥል ቀጣዩን ፓርት ነው ይዤላችሁ የመጣሁትን። ቪዲዮን ደግሞ እስከ መጨረሻ ለመከታተል ሞክሩ፣ ሳትሰራችሁ ማለት ነው። የምሩ ነገርም ደግሞ አሁን ላይ ደህና ናት፣ ደህና ናት። ሲቀጥል ደግሞ ናሆሜ እውነት ለምሩ ያለው ክብር፣ ከቤተሰቦች ይልቅ ለምሩ ያለው ክብር ይገርማል እውነት እሷ ከጀርባ ሁና እያዳመጠች እያለ እሱ ደግሞ እኔ በምሩ አትምጡብኝ፣ በፍጹም በምሩ አትምጡብኝ፣ እሷንም አትንኩብኝ ነው በቃ። እናቱ ደግሞ ሁሌ እንደጨቀጨቀችው ሁሌ እንደጨቀጨቀችው፣ ነገር ግን መስሚያው ጥጥ ነው፣ መስሚያው ጥጥ ነው። ምሩን እኔ ያጥቼ ልኖር አልችልም ነው ያለው ናሆሜ። ምክንያቱም አሁን ያለችበት ሁኔታ በጣም ከባድ ነው፣ በጣም ከባድ ነው። እንኳን ልትወልድ ይቅርና ትንሽ ጭስ ራሱ የሆነ በሚጨስበት ሰዓት አፍኖት በቃ ሊገላት ነው። በቃ ጸጥ ነው የሚያረጋት። ስለዚህ ትንሽ ታገሽንማ እባክሽን፣ ተረጅን እና ያለውን ሚስጥር አሁንም ናሆሜ አልተናገረም። የሚገርማችሁ ነገር ቢናገር ደስ ይለኛል እኔ በበኩሌ። እናም እየተከራከረ ያለው ለምሩዬ ነው በቃ። እና ሁሉን ነገር አስቤ እነግርሻለሁማ እያለ ሲከራከር ምሩ ከጀርባ ሁና እያዳመጠች ነበረ። ቶሎ ብለህ እናትን ይቅርታ ጠይቅ፣ ለእኔ ብለክ ነው አደለ የምትጣለው ይቅርታ ጠይቃለችው። ከዚያም እሺ ምሩ፣ ይቅርታ ጠይቃለሁ እና ብቻ አንቺ ብቻ አትናደጅብኝ፣ አንቺ ደስተኛ ስትሆኝ እኔም ደስተኛ እኮ ነው መሆኑ አለ ማለት ነው። እና ለዛሬ እሺ፣ የመጣሁት ቪዲዮ ይሄን ይመስላል። ኪራና ጽናት የሁለት ሕፃን ልጆች አባት ሆነዋል። በጣም ደስ ይላል። እናም ስትመረመር እርጉዙና ተገኘች። ዋው ደስ ነው የሚለው። ባይ ባይ።